አሰላሙ ዓሌይኩም ወረሕመቱላሂ ወበረካቱ። ዛሬም ለየት ባለ ታሪክ ተመልሰናል። በዛሬው ታሪካችን የአንዲትን ምስኪን ሴት ሰብር እና አላህ ለሀብቷ ሰበብ ያደረጋትን ድመት ታሪክ እናያለን። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። በአረንጓዴ ኮረብቶች በተከበበች ትንሽ መንደር ውስጥ ሃሊማ የምትባል የቲም ልጅ ብቻዋን ትኖር ነበር። ሃሊማ ወላጆቿ ትተውላት የሄዱት ዋርዳ የምትባል ልክ እንደ ወተቷ ንጹህ የሆነ ልብ ያላት ላሟ ጋር በትንሽ የጎጇ ውስጥ ትኖራለች። ወላጆቿ ገና ልጅ እያለች ነበር የሞቱባት። ከዋርዳ ውጭም ማንም የላትም። እሷ የጭንቀቷ ተጋሪ ጓደኛዋና ብቸኛዋ የገቢ ምንጫዋ ናት። አሊመም አሊማም ሁሌ ጠዋት ላይ ዋርዳን ታልባትና ትኩስ ወተቷን በማሰሮ ካጠራቀመች በኋላ በጭንቅላቷ ተሸክማ ወደ ገበያ በመሄድ ወተቷን ትሸጣለች። አሊማ በታማኝነቷና በንጹህ ወተቷ በመንደሩ ሰዎች ትታወቃለች። ነገር ግን የኑሮዋ ሁኔታ ደካማ ነበር። ወተቷን ከሸጠች በኋላ ለላሟ መኖ፣ ለራሷ ዳቦ ትገዛለች። ዋርዳ ለምትመገብበት የግጦሽ መሬትና የቤት ኪራይዋም ትከፍላለች። የግጦሽ ባለቤቱ በረካት የተባለ ሰው በጣም ስግብግብና ከስሙ በተቃራኒ ስለ በረካም ምንም የማያውቅ ሰው ሲሆን ልቡም ርህራሄ ይራቀው እንደ ድንጋይ ጠንካራ ነበር። ሃሊማም የምታገኘውን የገቢ ምንጭ የዋህነቷን እየተጠቀመ ይበዘብዛታል። ሃሊማ እጅግ በጣም ድህነት ቢኖርባትም አንድ የማትተወው ልማድ ግን ነበራት። እሱም ለደካማ ፍጥረታት ምሕረትን ማሳየት፣ ይህም የፈጣሪን ምሕረት እንደሚያመጣ ታምናለች። ሁሌ ወተቷን ሽጣ ከቀራ ትንሽዬ ወተት በእቃ አድርጋ ከቤቷ ጀርባ ባለው መንገድ ላይ ታስቀምጥ ነበር ይህም የተራቡ ድመቶች እንዲጠጡት በማሰብ ሲሆን እነዚያ ደካማ ፍጥረታት በዛች ትንሽ ወተት ሲጠግቡ እየተመለከተች ትልቅ ደስታን ታገኛለች። ከተወሰኑ ጊዜያት በኋላ ሃሊማ ኑሮ እየከበዳት መጣ። በዛን ሰዓት የግጦሹና የቤቱ ባለቤት ባራካት እሷ ጋር መጥቶ በንዴት ስሜትና ጮክ ባለ ድምፅ ስሚ ሃሊማ፣ ከዚህ ሳምንት ጀምሮ የግጦሽ መሬቴን ኪራይ በእጥፍ ለማሳደግ ወስኛለሁ። ይህን አዲስ ዋጋ በዚህ ሳምንት መክፈል ካልቻልሽ፣ ላምሽን ዋርዳ ለመሬት ኪራይ ክፍያ አድርጌ ውስጄ ከዚህ ቤት አስወጣሻለሁ አላት እነዚያን በስግብግብነት የተሞሉትን አይኖቹን እያርገበገበ። ቃላቶቹ ሃሊማን እንደ ነጎድጓድ መቷት። በጭንቀት ተውጣም እንዲህ ያለ ከፍተኛ ክፍያ በጥቂት ቀናቶች ውስጥ እንዴት ልታገኝ እንደምትችል ማሰብ ጀመረች። በጊዜው የነበራት ገንዘብ የበፊቱን ኪራይ ለመክፈል በቂ አልነበረም። ሃሊማ የግጦሽ መሬቱ ላይ እየተዘዋወረች ብቸኛ የገቢ ምንጯንና ጓደኛዋን ወርዳ እንደምታጣት ተሰማት። በሐዘንም ተውጣ ወተቷን ይዛ ወደ ገበያ ሄደች። ስትደርስ ከጭንቅላቷ ላይ ወተት የያዘውን ማሰሯ ውርዳ በተለመደው ቦታዋ ላይ ተቀመጠች። ነገር ግን ፊቷ ገርጥቶ አይኖቿን ማዝነው ነበር። በዚህ ሁኔታ ውስጥ እያለች በመንደሩ ላይ ታይታ የማታቅ አንዲት ቆንጆ ድመት ወደ እርሷ ጋር መጣች። ድመቷ ተራ የጎዳና ድመት አልነበረችም። እንደ ጥቁር ሐር የሚያብረቀረቅ ቀለምና እንደ አረንጓዴ ዳይመንድ አይኖች ነበሯት። ሃሊማ ፊት ለፊት ቆማም የወተት ማሰሮውን እየተመለከተች ጭንቀቷንና ሀዘኗን የተረዳች ያህል በእርጋታ ተጠጋቻት። ሃሊማም በሰዓቱ በማሰሮው ውስጥ ያለው እያንዳንዱ የወተት ጠብታ ለእሷ ዋጋ አለው ሆኖውም ግን ደግ ልቧ ይህንን ውብ ፍጡር ማስከፋት አልፈለገም። ለእርሷ ምናልባትም ለዚህ ደካማ ፍጡር ባለ ምሕረት ምክንያት አላህ ይምረኝ ይሆናል አለች። ትንሽ ጎድጓዳ ሳህን አውጥታም ወተት ጨምራ በፊቷ አስቀመጠችላት። ድመቷ በእርጋታና ደስ በሚል መልኩ ከጠጣች በኋላ ሃሊማንና ላሟን ዋርዳ ማመስገን በሚመስል መልኩ በስስት ተመለከተቻትና ከአካባቢው ጠፋች። ቀናቶች አለፉ። የክፍያ ቀኗም ተቃረበ። ነገር ግን ሃሊማ አሁንም ያን ገንዘብ ማጠራቀም አልቻለችም። የክፍያው ቀንም ደረሰ። በዚያን ቀን ጠዋት ላሟን ዋርዳ እያለበች እንባ ከጉንጮቿ ፈሰሰ። ይህ ወተት ከዋርዳ የምታገኘው የመጨረሻ ወተት እንደሆነ ታውቅ ነበር። ልቧም በስንብት ተንጠልጥሎ ማሰሮውን ይዛ ከጎጆዋ ወጣች። በዚያን ቅጽበት ያች ምስጢራዊ ጥቁር ድመት በሯ ላይ ተቀምጣ እየጠበቀቻት እንደሆነ ተመለከተች። ድመቷም በሚስለመለመው አይኖቿ ወተት ወደ ያዘው ማሰሮ መመልከት ጀመረች። አሊማም በግርምት እየተመለከተቻት አንቺም በዚህ ቀን የመጨረሻ ድርሻሽን ፈልገሽ ነው የመጣችው። ችግር የለውም። የአላህ አቅርቦት ለማንም ብቻ የተወሰነ አይደለም አለች እቧር በረህራሄ ተሞልቶ ወተቷንም በተለመደው ሳህን አድርጋ ከፊት ለፊቷ አስቀመጠችላት። ድመቷ የዛን ቀን ምግቧን አገኘች። ሃሊማ በጉንጮቿ የፈሰሰውንውን ባለመደበቅ ፊቷን ስታዞር ደካማ የሆነ የብረት ድምጽ በሸክላው ስር ሰማች። ወደሱ ቀራብ ብላ ስትመለከተም በጣም ደነገጠች፣ አይኖቿን ፈጣው ቀሩ። በምድጃው ሸክላ ግርጌ ስር የሚያብረቀርቅ የወርቅ ሳንቲም ነበር ያየችው። በሚንቀጠቀጡ እጆቿ አነሳችው። ከዚህ በፊት የወርቅ ዲናር አይታ አታውቅም ድመቷን ለመመልከት ዞር ስትል ግን እንደ በፊቱ ተሰውራ ነበር ይህም የወርቅ ሳንቲም ባራካት ተጠየቃት አስር እጥፍ ዋጋ ያለው ነበር ይህ ወርቅ ለሃሊማ ሳንቲም ብቻ አልነበረም በጣም ጨለማ በሆነው ሰዓቷ የአዲስ ንጋት ተስፋና ምህረት ለማትረሳ ልብ ከሰማይ የመጣ ሽልማት ጭምር ነበር ሃሊማም በውስጧ ለራሷ ይቺ ምስጥራዊ ድመት ምንድን ናት ይህ ያልተለመደ የልግስና ተግባር ምን ያክል ጊዜ ይቀጥል ይሆን አለች ለራሷ የወርቅ ዲናሯን በእጇ ይዛ ልቧ በጣም እየመታ በፍጥነት ወደ ጎጆዋ በመግባት በቀዝቃዛው የምድጃ ድንጋይ ስር ደህንነቱ በተጠበቀ ቦታ አስቀመጠችው ከዚያም ባዶ የወተት መያዣ ማሰሮዋን ይዛ ልቧ በደስታ እየፈነጠዘ ወደ ገበያው ሄደች በዚያን ቀን ምንም አልሸጠችም ነበር። ነገር ግን በዚያን ሰዓት በዓለም ላይ እጅግ ባለጸጋ ሴት ነበረች። ወደ ቤቷ በተመለሰች ጊዜ የግጦሽ መሬት ባለቤቱ ባራካትም ኪራዩን ለመጠየቅ ወደ እሷ ጋር መጣ። ሀሊማ ለመጀመሪያ ጊዜ በልበ ሙሉነት ከፊት ለፊቱ ቆመች። እሱም እንደለመደው እያፌዘ ገንዘቤ የት ነው? ወይስ ላምሽ ነው ዋርዳን ልውሰዳት አለ በንቀት ልቡ ተወጥሮ። ሀሊማም የወርቅ ዲናሯን ከደበቀችበት አውጥታ በኩራት እጁ ላይ ያስቀመጠችለት ባራካትም የሚያብረቀረቀውን የወርቅ ሳንቲም ሲያይ እነዛ በስግብግብነት የተሞሉት አይኖቹ ተከፈቱ የድምፁም ቃና ተለወጠ በመገረም እየተመለከታትም ከየት አገኘሽው አላት ልቡ ለማወቅ በጉጉት ተሞልቶ ሀሊማ ይኸውልህ ፍጡሩን ማይረሳ ጌታ አለኝ አልሐምዱሊላ ይህንንም እሱ ነው የሰጠኝ አለች አይኖቿ ለጌታዋ አባላት ምስጋና እያበሩ ቀጥላም ይሄ የአንድ ወር ኪራይ ነው እባክህ ዳግመኛ መጥተህ እንዳታስቸግረኝ አለችው እሱም ዲናሩን ወስዶ ግራ እየተጋባ ሄደ ከዚያን ቀን ጀምሮ ተአምሩ ሁሌም ጠዋት ይደጋገማል። ምስጢራዊዋ ድመት ሃሊማን ከጎጆዋ በር ላይ ተጠብቃት ነበር። ወተቷን ስትሰጣትም በምትኩ ያን የሚያብረቀርቀውን የወርቅ ዲናር እያስቀመጠች ትሄዳለች። የሃሊማም ህይወት ቀስ በቀስ መለወጥ ጀመረ። መጀመሪያ ላይም የምትኖርባትን ትንሿን ጎጆ ጠገነች፣ አዳዲስ ልብሶችን ገዛች። ለላሟ ዋርዳ የሚሆን አሪፍ መኖ ገዛች። ላሟ ዋርዳ ጤንነቷና ውበቷ ተሻሻለ። ሀሊማ ከሁሉም በላይ የድሮ ልማዶቿን አልረሳችም። ያገኘችው ሀብት እንዲቀይራት አልፈቀደችም። ችግርተኞችና ድሆች ጎረቤቶቿንም ለመጥቀም ከነሱ በከፍተኛ ዋጋ ወጥታ ትገዛቸው ነበር። ይህም እንዲያተርፉ በማሰብ ሲሆን፣ በመንደሩ ውስጥም በልግስናዋ ታወቃለች። ነገር ግን የግጦሽ መሬት ባለቤት ባረካት ከከባድ ድህነት ወደ ግልጽ ሀብት ስትለወጥ ባየ ጊዜ በልቡ የጥርጣሬና የማወቅ ጉጉ በውስጡ ማግኘት ጀመረ። ይህች ወላጅ አልባ ልጅ በአንድ ሌሊት እንዴት ሀብታም ልትሆን ቻለች? ከኋላዋ የሆነ ሚስጥር መኖር አለበት አለ። የዚህን ሀብት ሚስጥር ለማወቅም ቆርጦ ተነሳ። አንድ ቀን ጎህ ሲቀድ ፀሐይ ከመውጣቷ በፊት ወደ ሀሊማ መኖሪያ ጎጆ እሷ ሳታየው ሾልኮ በመግባት ከገለባዋ ክምር ጀርባ ተደብቆ ይመለከታት ጀመር። ሀሊማም ከጎጆ ስትወጣ ያቺ ውብ ጥቁር ድመት ወደ እሷ ስትመጣ እየ እሷም ሁሌም እንደምታደርገው ወተቷን በሳህኑ ላይ አደርጋ ወደ ጎጆዋ ተመለሰች። ድመቷ ጠጥታ እንደጨረሰች ያንን የወርቅ ዲናር አስቀምጣ ስትሄድ ባራካት ተመለከታት። ከተደበቀበት ወጥቶም የወርቅ ሳንቲሙን አነሳው። የስግብግብነት እሳት በነፍሱ ውስጥ ይነድ ነበር። ለራሱም እቺ የወርቅ እንቁላል የምጥል ድመት ለዚች ምስኪን ልጅ ሳይሆን ለእኔ ነው የምትገባኝ አለ በቅናት መንፈስ። በቀጣዩ ቀን ባራካት ክፉ ዕቅድ አወጣ። ጠንካራ መረብ አዘጋጅቶ ወደ ሃሊማ መኖሪያ ጎጆ በመሄድ እዛው ቦታ ላይ ተደበቀ። ድመቷም እንደለመደችው ወደ ጎጆ ቤት ስትመጣ ሃሊማ ከመውጣቷ በፊት በያዘው መረብ አፍኖ ያዛት። ድመቷ ግን ለማምለጥ በሹል ጥፍሮቿ መቧጨር ጀመረች። እሱም አጥብቆ ይዞ ወደ ከረጢቱ በማስገባት ይዟት ሮጠ። ቤቱ እንደደረሰ በሮቹንና መስኮቶቹን ቆለፈ። ቀጥሎም ድመቷን ከከረጢቱ አውጥቶ ገሷ ብሎ የገዛላትን ምርጥ ወተት በጎድጓዳ ሳህን አድርጎ ሰጣት። አንቺ ቆንጆ ድመት እጭና ይህን ሳህን በወርቅ ሙዩ አለ በነዛ ስግብግብ አይኖቹ እየተመለከታት። ድመቷ በነዛ አረንጓዴ ዳይመንድ አይኖቿ አየችው። ነገር ግን በዚህን ጊዜ እይታዋ እንደ ቢላዋ ጠርዝ ቀዝቃዛና ስለታም ነበር። ወተቱንም ሳትነካ በክፍሉ ጥግ ላይ ተቀምጣ በዝምታና በተቃውሞ ትመለከተው ጀመር። እንደዚህ እያለ ሰዓታት አለፈ። ባራካት ትግስቱ እያለቀ መጣ። ድመቷም ወተቱን አልነካም ዋለች። እሱም በንዴት ጠጪ አንቺ የተረገምሽ ድመት አለ ጮክ ባለ ድምፅ። ነገር ግን ድመቷ አልነካም ዋለች። ባራካትም ተናዶ የምፈልገውን ወርቅ እስክሰጪኝ ድረስ በረሃብና በጥም እዚሁ ትሞቻለች ብሎ በሩን ቆልፎባት ሄደ። ሃሊማም እንደተለመደው ከጎጆዋ ወጥታ ድመቷን መጠበቅ ጀመረች። ነገር ግን በዚያን ቀን ልትመጣ አልቻለችም። እሷም ደስ የማይል ስሜት ልቧን ሲከብደው ተሰማት። ህይወቷን የለወጠችው ሚስጥራዊዋ ጓደኛዋ አንድ መጥፎ ነገር እንደደረሰባት ተገነዘበች። ቀናቶችም አለፉ፣ ነገር ግን ተስፋ አልቆረጠችም። ሁሌ ጠዋት ሁልጊዜ እንደምታደርገው ወተቷን በሳህኗ አስቀምጣ ጠብቃታለች። ልትመለስ ግን አልቻለችም። አሊማም መንደሩ ውስጥ ባለው ሁሉም ቦታ ትፈልጋት ጀመር። ጎሮሮዋ እስኪዘጋም ትጠራት ነበር። ልታገኛት ግን አልቻለችም። በማግስቱ የጎጆዋ በር አጠገብ ተቀምጣ በምሬት ማልቀስ ጀመረች። ለቅሶዋ የወርቅ ሳንቲሞቹ ስለቀሩባት አልነበረ፣ ምስጢራዊዋ ጓደኛዋ ጉዳት ደርሶባት እንዳይሆን በመፍራት ነበር። በተቀመጠችበትም ሌሎች የምትመግባቸው ድመቶች በዙሪያዋ ተሰበሰቡ። ከመካከላቸው ያረጀች አንድ አይን ያላት ድመት አጠገቧ መታ ቀሚሷን እየነካካች ማቃሰት ጀመረች። ከጥቂት ቆይታ በኋላ ሃሊማ እንድትከተላት እየጠቆመቻት መራመት ጀመረች። ሃሊማም ምልክቶቹን ተረዳቻት። ተነስታ እምበዋን ጠራርጋ ድመቷን መከተል ጀመረች። ድመቷም ሌሎችን ድመት አስከትላ እየመሩ ወደ የግጦሽ መሬቱ ባለቤት ባራካት ጋ ወሰዷት ወሰዷት። እዛ ስትደርስም በሩን ለመክፈት ሞከረች፣ ነገር ግን በሩ በጥብቅ ተዘግቶ ነበር። ከውስጡም የገረገርና የቅጣ ድምፅ ሰማች። ባራካት ለሶስት ቀናት ምግብም ሆነ የሚጠጣ አልሰጣትም። ትግስቱም የመጨረሻ ደረጃ ላይ ደረሰ። ወፍራም ዱላ ይዞ አሁን ወርቅ ስጭኝ፣ አለበለዚያ ያገልሻለሁ አለ እየጮኸ። ድመቷም ለመጀመሪያ ጊዜ በእርጋታ ወደ ሳህኑ ሄዳ አንድ ጊዜ ጠጣች። በዚህን ሰዓት የባራካት ፊት በደስታ ተሞላ። ቀጠል አርጎ ወርቄ የታላለ። ድመቷ ግን በምትኩ የወተት ሳህኑ ውስጥ ትንሽ ከሰል ተፋጭ ባራካት ተናደደ፣ ሊመታትም ሞከረ። ድመቷም ተጨማሪ መጠጣቷን ቀጠለች። ሳህኑንም ከመጀመሪያው የበለጠ የከሰል ቁርጥራጮች ሞላችው። ቤት ውስጥ ያለውን የቤት እቃዎች ወደ ጥቁር አቧራነት ቀየረችው። ግድግዳዎቹም ተሰነጠቁ። እሱ የያዛቸው ወርቆችም ወደ አቧራነት ተቀየሩ። ጥቁር ስግብግብነትም በፊቱ ላይ ታየ። ያለውንም ሁሉ ነገር አጣ። በዚህን ሰዓት ሃሊማ ከውጭ ሆና የጩኸት ድምፅ ሰማች። አሮጌውን የእንጨት በርም በሙሉ ኃይሏ ገፍታ ከፈተችው። በአንድ ጊዜ በዛ ውብ ቤት ውስጥ ይኖር የነበረው ባራካት አሁን ወደ ፍርስራሽነት ተለወጠ። ድመቷም ሃሊማን እንዳየቻት ወደ እርሷ ጋር ሮጣ ዘላ ትከሻዋ ላይ ወጣች። ባራካትም ድመቷንና የሃሊማን ቅርርብ ሲመለከት ሁሉንም ነገር እንዳጣ ተገነዘበ። በሀዘንም እየተመለከታቸው በጉልበቱ ተንበረከከ። መንበርከኩ ለጠፋው ሀብቱ ሳይሆን በስግብግብነት ለጠፋው ልቡ ነበር። አሊማም ተአምረኛዋን ድመት ይዛ ከፈራረሰው ቤት ወጥታ ሄደች። ልቧ የደስታና የሐዘን ድብልቅ ስሜት እየተሰማት ወደ ቤቷ ተመለሰች። በዚያኑ ቀንም ህኩስ ወተት ሁሌም እንደምታደርገው በሳህኗ አድርጋ ሰጠቻት። ድመቷም ተርባ ስለነበር በጉጉት ጠጣች። ነገር ግን በዚህን ጊዜ የወርቅ ሳንቲም ከማውጣት ይልቅ አሊማን እየተመለከተች ለመጀመሪያ ጊዜ ረጋ ባለ ድምፅ ተናገረች። አንቺ ደግ ሃሊማ፣ እባክሽ አትዘኚ። እኔ ተራ ድመት አልነበርኩም፣ ከአላህ የተሰጠን በረከት ጠባቂ እንጂ። በልብሽ ውስጥ የምህረትንና የርካታን ሀብት አገኘው፣ ለበረከቱም የተገባሽ ነበር። ባራካት ግን በልብ ውስጥ የስግብግብነት ጉድጓድ አገኘው፣ ቅጣቱም ከተግባሩ ጋር ተመሳሳይ ነበር አለቻት። የሃሊማም አይኖች ተጠጡ። ድመቷን ቀጠለች። በየቀኑ የምታገኘው ወርቅ ተኔ ሳይሆን የልብሽ ንጽህና ነጸብራቅ ነው። እኔ እዚህ ያለኝ ተልዕኮ ተጠናቋል። ነገር ግን ለትዕግስትሽና ለለጋስነትሽ ስልማት እንዳለ ነው አልተውሽም ብላት ወደ ላይ በመዝለል ወደ ብርሃን ጨረር ተለወጠች። በዚህን ጊዜ ሃሊማ ወደ ላሟ ዋርዳ ሄዳ ስትመለከታት ከጡቷ የሚንጠባጠበው ነጭ ወተት አልነበረም፣ በደካማ ወርቃማ ብርሃን የሚያብለጨልጭ እንጂ። ከዚያን ቀን ጀምሮ የሃሊማ ላሟ ዋርዳ የወርቅ ወተት መስጠት ጀመረች። እሷም ከላሟ ዋርዳ ጋር ቀሪ ህይወቷን በሰላም መኖር ቀጠለች። ነገር ግን የድህነትን ጊዜዋን ፈጽሞ አልረሳችም፣ እጇንም ለድሆችና ለችግረኞች መዘርጋቷን ቀጠለች። ባራካት ግን በስግብግብነቱ የተነሳ ራሱን ከግለሰቡ አግሎ ኑሮውን ቀጠለ። ከስግብግብነት አላህ ይጠብቀን። የዛሬው ታሪካችን ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።